ሳሩን ሂዊን በትራስ ልታፈናት ስትል እንግዲህ ሩቲ ደርሳ አስጥላታለች ማለት ነው። ስለዚህ ሴራዋ ተጋጧ። ያ ነገር ሁሉ ያደረገችው ነገር ሁሉ አልሳካላት ሲል እንግዲህ ሌላ ዕቅድ አቅዳ ሂዊን ቤተሰቦቿን ፍለጋ ደብረ ዘይት ሄደች። ከዛም ስትመለስ መንገድ ጠብቃት ለአፋኞች ልታሳፍናት እና ልታሳግታት ስትል ሳሚና ዳዊት ደርሰው አስጥለዋታል። በጣም የሚያሳዝናል። በሚገርም ነገር ሁኔታ ሂዊ ደንግጣ ጮኸች። በጮኸች ሰዓት ደግሞ ሩቲ ደግሞ ምን ሆነች ነው ብላ ሩጣ ደረሰችላት። እንቅ አድርጋ አቀፈቻት ጊዛ አይዞሽ አለቻት እና አለቀሰች። ከዛም ዳዊት ደግሞ በጊራ ተከትሎ እሷን ተከትሎ መሮጥ ጀመረ። የሳሩን ክፋት በቀላሉ የምታቆም አይደለችም። በጣም ታሳዝን ሰው ነች። አሁን ሳሚ ስላመረረባት እና ሁሉም ስለነቁባት በሚከብድ ሁኔታ እሱን ለማታለል ትሞክራለች። ሰላም እንደምን አላችሁ? ውድ ቻናል የቤተሰቦች እንደምናችሁ? ሰላማችሁ ይብዛል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን በመጫን እስከ መጨረሻው ተመልከቱ ማለት ነው። የህይወት መንገድ ቀጣይ ክፍልን ይዘመተናል። ሳሩን እንግዲህ ዛሬ ሩታ ባለፈው በቲቪ ስላዋረደቻት ሁሉን ነገር ስላሳየችባት አሁን ያን ነገር ለማረሳሳት እንግዲህ ሕይወትን ደግሞ ማስወገድ እንዳለባት ወስና ነበር። ቢሆንም ግን በትራስ እያፈነቻ ጽናት በህልሟ አይታት ነበር እየታገለቻት ነበርና፣ ስትባንን ህዊ ህልም ሲሆንላት ደስተኛ ነበረች። ሆኖም ግን ወደውኑ በሯን ከፍታ ትራስ ይዛላት ገባች። በህልሟ ያየችው ነገር በውኗ ሆነባት። ሳሩን የህዊን ክፍል ቅሩጣ ገብታ ትራስን ይዛ ልታፍና ስትል ተከላክላ ስታሸንፋት ከዛ ሳሩንን ከአልጋ ላይ ወሮራ ሪቱን ጥላ እንግዲህ ህይወትን አስዳነቻት። ና አንቺ ዛሬ አትማሪም አለቻት ሩቲ። ሳሩንን ህዊና ሩቲ ከውጭ አደሩ። ከዛ ዳዊት መጥቶ ፍለጋ ሲፈልጋቸው ህይወት እያለ ህዊ ህዊ እያለች ወንድሜ ድረስልኝ አግተውኛል እባክ ክፈትልኝ እያለች እነሱ ሳብ አድርገውት በሩን ሲሄዱ ተወሩሮ ተዘጋ። በዛን ጊዜ እባክሽ፣ ውሸትሽን፣ እባክሽ ፕሮፓጋንዳሽን አቁሚ ሰለቸሽን፣ አላት ዳዊት። እመኚኝ እኔ በፍጹም ጸጉሯን አንድ ዘለላ ተነቅላ ባገኛት ሳሩን፣ እኔ አንቺን የማደርገውን እኔ ነው የማውቀው። በፍጹም እሷ ናት እኔን ያገተችኝ ከክፍሏ እና እባክልት ገለኝ ነበረ ስትል ዋሸች። አላምንሽም ከዚህ በኋላ ሳሩን። ሂዊ ከውስጥ አይደለች አንቺ ምን ከተተች ከእሷ ክፍል ቤት ውስጥ አላት። እመነኝ፣ ይቻረመን ማትረባ የማትረባ ቆልፋብኝ ሄደችው አለ ዳዊትም። እሺ ብሎ ስልኩን ቁልፏ አንቻለን አንቺ ጋር አላት ክላሴ ውስጥ ኮሜዲን ውስጥ አለልህ፣ አለችው የህይወት ቁልፍ አንቺ ጋር ምን ሊሰራ መጣ? አላት ከዛም አለችና የማስመሰል እንደሆነ ቀጠለችበት። እኔ ያስጠላኝ ይሄ ማስመሰልሽ ነው። አሞኛል ብለሽ ዊልቸር ላይ ቁጭለሽ ስታታልል ኖርሽ። የአንቺ ውሸት ማለቂያም የለው። ምን አይነት ነው፣ በቃ ከዚህ በኋላ ታሳፍሬ ያለች ሳሩን አላት። በቃ ወንድሜ እኔ እኮ ልነግራችሁ ሰርፕራይዝ ላደርግላችሁ ነበረ፣ ግን ዶክተሩ ራሱ ደህና ነሽ ተሽሎሻል እያለኝ እንዳትነግሪያቸው እኔ ሰርፕራይዝ ነው የማደርጋቸው ዶክተሩ አትንገራቸው ብዬው ነው ሩታ ቀድማ ሰርፕራይዝ አደረገቻችሁ እንጂ አውቄ አይደለም። ማለት አናምንሽም ከዚህ በኋላ ምናምንሽ ይመስልሻል። አሁን ህይወት የታለች ሲላት አላቅም ሲላት፣ በጣም ተናዶ እንግዲህ ዳዊት ሩቲ ወደ ዳዊት ደወለችና ሂዊ አትደዊለት ይጨናነቃል ዳዊት እያለቻት ነበር። ሆኖም ግን መስማት አለበት መምጣት አለበት ብላ ደወለችለት። ሩቲ ሩት ከደወለችለት ጊዜ ምንድነው የተፈጠረው የት ናችሁ አላትና እየላከለከ ትንፋሹ መቆጣጠር እያቃተው ነበር። ሰፈር ላይ እየሮጠ ሄደው ሰፈር ካሉት በኋላ እዛ ሁለቱም ቁጭ ብለው አገኛቸው። በዚህ መካከል ደግሞ ሳሚ ደግሞ ወደ ውጭ እየወጣ ስለ ይሁዊ ልጅ ሲናገር ተጠንቀቁ፣ ከዚህ በኋላ ጥንቃቄ አድርጉ ሲል አንተ ሳሚ አለችው የህይወት ጓደኛ አንተ አንተ ውሸት አምነህ እንዴት ልጅ ይህን ታግታለህ ለገንዘብ ብለህ ምን አይነ አንቺ አንቺ ማነሽ አንቺ እነዛ ሰወይኑ አሸወይና ብለው የዳሩሽ ምንድነሽ አንቺ አላት። ወዶ መንፈስ ነበር መዳር የነበረባቸው ብሎ ቀለደባት። ከዛም አይ አንተ ደግሞ ታበዛዋለህ፣ ስርዓት ይኖርህ አለችው። ስባክሽ ወደዛ ከመንገዴ ላይ ዘወርበይልኝ አላት። ግን እኮ ብዙ ነገር አድርገሻል አይደለም አላት። ለምሳሌ ምን አድርኮች እናንተ ፊትህን ዞርክ፣ ሁላችሁም ፊታችሁን ዞራችሁብኝ። እኔ ኮ ሰርፕራይዝ ላድርግ ነበር አለ ምን ዶክተሩ ይሻል ይሻል ስላለኝ እኮ ተሽሎሻል ስላለኝ፣ ሩት ይቀደመችኝ እንጂ ሳሚ አንተ አታምነኝም። አለችው ለሳሚ። ሌላ ነገር ምክንያት የለሽም። አንተ እንኳ ከጎን የሆን አንተ እንኳ እመነኝ እንጂ ሳሚ አለችው። በፍጹም እኔ አሁን ላምንሽ አልቻልኩም። አላት ሳሚ ሳሩንን። ማለት ነው ሳሩን፣ ፊት ማዞር አለማዞር ምንድን ነው? አንቺ እኮ ብዙ ነገር እያደረግሽ ነው ያለች ታውቆሻል። ለምሳሌ ሩትን በቢላዋ ወጋሻት። ግዴታ አንቺ ክፉ ነሽ መባል ምን አደረገች መባል፣ ቤቱን ውን ምንም ማድረግ የለብሽም። እንደዚ አይጠበቅብሽም ከአንቺ ሩቲም በቢላዋ አቀጣሽ። ከዛ ደግሞ ይህዊ ልጅ እንዴት እንዳለች ታውቂያለሽ አላት። ሌላ ነገር ልጨምር አላት ሳሚ። ከዛም አይ እንግዲህ ስርዓት ይኖርህ ሁሉን ነገር አንቺ እኔ እኮ እወድሃለሁ አለችው። አሁን ሰዓት ጊዜ ስላልሰጠው ነው እንጂ ለየት ያለ ሰዓት ለአንተ ስላልሰጠው ነው መሰል አንተና እኔ ቆንጆ ጊዜ ማሳለፍ አለብን አለችው። ኧረ እባክሽ ዛሬ አሁን ነው ትዘመትሽ አንቺ ችግር ስትገቢ ነው እኔን የምታስታውሽኝ አላት። የኔ ሳሚ አለች። ና ጠጋ አለችው፣ እና ለማባበል ሞከረች። ከዛም ራሱን ተቆጣጠርና በቃኝ አለችው። ይቺ ሴትዮ ምን አስባ ነው ራስህን ተቆጣጠር ስሜታዊ አትሁን ብሎ ራሱን አረጋጋ ሳሚ። ከዛ ምን እየሆንሽ ነው አላት ሳሩንን ሳምዬ የኔ ፍቅር አለችው። አይ ስራ አለብኝ ብሎ ጥሏት ወደ ውስጥ ገባ። ሳቀች። የኔ ዋ እናንተ እኮ ምንም የምታውቀው ነገር ሳምዬ የላህም አለች። የሚገርም ነው እኮ ሩትን እንሂድ እዛ ቤት ተመልሰን ስንል አንመለስም አለችው ለዳዊት። ሁለተኛ እንድትገላት ገላት ነው ዳዊት። እንመለስ ወደ ቤት የምትል ህይወትን እኮ ገላት ነበር፣ እኔ ባልደርስላት አለችው። ዳዊት ደግሞ እህት የጤነኛ አትመስልም፣ እባካችሁ ከጎኗ እንሁንላት፣ ሊሆንላት ይገባል አለት። ከምን ጊዜውን በላይ እናስፈልጋታለን አለ ዳዊት። በደካማ ጊዜዋ ጥለናት መሄድ የለብንም። በብርቷቶ ጊዜያ አጎኗ ነበርን፣ አሁን ደግሞ ድክመስ ይሰማት ከጎኗ መሆን አለ። ሲያሰብን ሲል አይ እኔ በፍጹም አላረገውም። አለች ሩት ህይወት ግን አዎ እኔ እንኳ ጠላትም እውነቱን ነው ዳዊት አለች። ይኸውልህ አለች ሳሩን ድሩ መልካም አይደለችም አለች ሩቲ። አማ ሳይሆን አውቃ ነው፣ ይሄንን ልታቅ ይገባሃል። እውነቱን ተቀበል አለችው። አሁን ከጎና ሁነን ምንም ብናደርግለን በችግር ጊዜ ስለደረሰችልኝ አለች ህይወት። ከጎኗ ንሁን አሁንም የሚመጣውን ንጋፈጥ አለች ህዊም በሩት ደግሞ፣ እናንተ ጤነኛ አይደላችሁም፣ የራሳችሁ ጉዳይ፣ እኔ አይመለከተኝም አለቻቸው። እዛው ሄዱ አለች ሩት። ግን ደህና ነሽ? ደህና ነሽ? አለ ታሁን። ደህና ነኝ። ስለዚህ ተረጃት ባክሽ አለ ዳዊት። እኔን ተውኝና ራሳችሁ ሂዱ፣ እኔ ትንሽ አየር መውሰድ እፈልጋለሁ አለች ሳሚም ከዛ ተናዶ ሲወጣ ሰላም መንገድ ላይ ያገኘችው መንገድ ላይ ስታገኝ አንተ ወዴት ነው የምትሄደው አለችው። ሳሚን ሰላም፣ አንተ ሌባ የገዛ ልጅህን አግተህ የህውል አግተህ ገንዘብ ትበላለህ፣ ምን አይነት አረመኔ ነው! ለፖሊስ ደውል ሲል አይ ለፖሊስ ከምደውልማ አንተ ፍጥነት እሄዳለሁ፣ የማደርገው ነገር አለኝ። ለማን ልናገር አለችን በመጠንቋይ ታምናለች እና ለጠንቋይ ስትለፈልፍ እሱ ቀስ ብሎ ሳሚ ሳታየው አይኗን ሸፍን ስታደገ ለሽ አለ በጉ። አይኗን ያነገር ለፍልፋ የቂጣም ዘንባጣ ሽባ አርግልኝ፣ ይህን ቂጣ ዘንባጣ ቁጭ አርግልኝ፣ ዝም አስብልልኝ እያላይ ስትል እግሩን አሸብልልህ አስቀምጥልኝ፣ ቶሎ አሩጥልኝ ብያለሁ እንዴ አለችው እሱ ለሽ ስላለባት አሁን ከየት ሂጄ ልፈልገው? ወይ ጉድ። ይሄ አባ ብዬም ጋ ሂጄ የማደርገውን ነገር አውቃለሁ አለች። ከዛ በኋላ ተመልሳ ሄደች። እንግዲህ ሳሩን ሂዊን ምንም ሳትነግራቸው ተነስታ ቤተሰቦቿን ፍለጋ ደብረ ዘይት ሄዳለች። ደብረ ዘይት አለ የሚባል መልእክት መቶላት፣ ያንም ሰው የሳሩን ነው አላወቀችውም እንጂ ደብረ ዘይት ናቸው ቤተሰቦች ሽጅ ፈልጊ ብሎ ያስላካት ያለምንም ነገር ያለምንም ሎኬሽን ተነስታ ለማንም ሳታማክር ወጥታ ሄደች። ሳሩን ለማገት እንዲመቻት ነበር ያደረገችው። ዳዊት እና ሩት ደግሞ የት ሄደች? እንዴት ነው የሄደችበትን ምክንያት ሳትነግረን ወጥታ የምትሄደው? አለን። ከዛ በኋላ በጣም ተጨናነቁ። ምንድን ነው የምትንጎራደደው? ሂዊ የለችም፣ ሂዊ የለችም፣ የት ሄደች? አለ ሳሚ። ደግሞ አይ የሆነ ቦታ ሄዳ ይሁን አይደለም ይሄ ሳሩን ስራ ይሆን? አለች ሩት እህቴን የታደረግሻት ብሎ ገብቶ ሩት ህይወትን የታደረግሻት ብሎ ሳሚ ዳዊት ሄዶ ሳሩንን ሲጠይቃት ሳሩን ደግሞ እናንተ ሰዎች እኔ የህይወት ጠባቂ ነኝ እንዴ? አለች አላውቅልህም አለችው። እኔ ነገርኩሽ አለና ተናዶ ወጣና አንቺ ማታደርጊው ነገር የለሽም፣ አታደርጊም ማለት አልችልም እያሉ እንግዲህ ሩት በር ላይ ስትደርስ የተንጎራደደች እያለ ሳሚ መጣ። አንቺ አላት ምን እያደረግሽ ነው አላት። ምን እንደ ሌባ በዛ በዚህ ትዟዙር ያለሽ ሲላት አይ ሳሚ እኔ እኮ ተገርመኛለህ አለችው። ምትገርሚ ውስ አንቺ አላት ምንድን ነው አላማሽ? በዚህ ልክ እንደ አንቺ አይነት አደገኛ ሰው አላየሁም አላት። እዚህ ቤት የገባሽው እኮ ለብር አይደለም እንዴ? ሌላ ዓላማ አለሽ። እኔ ለብር ይመስለኝ ነበር አላት። ሰው ሲወሽና ሲዋሽ ሲሰቃይ ሰው ማየት አልወድም። ውሸታም ሁላ ተሰብስባችሁ፣ አንቺ ደግሞ የምትዋሽው አልታወቀሽም አላት። እኔ ምንም የዋሻሁት ነገር የለኝም። ከፈለክ ልጅቷስ እያፈላለግሽው ያለሽ? አዎ አሁንም አፈላልጋታለሁ። እሺ ንገራቸው ብትፈልግ። እዚህ ቤት እንደመጣሽ ለምን ረሳሽው አላት። ሁልጊዜ ጊዜ በአንድ ነገር አትመልከተኝ፣ አትጨቀቀኝ አለችው። አሁን ደንታ አይደለም ባክ አለችው። ከዚህ እንግዳ ውስጥ እንድትኖሪ ከዚህ ቤት እኔ እንድትቆይ ከፈለግሽ፣ በአንድ ነገር እንስማማ፣ አላሳሚ ልጅቷን መፈላለግሽን የሕይወት ላ አቁሚ ያላት። በፍጹም እሱም መቼም ልታስቆመኝ አትችልም። ነገሩ እኔም አደርገው ናቃሉ አሳይሻል አለና ሳሚ፣ እናያለን ተባብለው እንግዲህ በዚህ ተለያዩ። ሕይወትም ደብረ ዘይት ውላ ስልኩን ስታነሳላቸው የት ነሽ ሲሏት፣ ደብረ ዘይት ልጅ ቤተሰቦችሽ አለሽ ተብዬ እኮ ሄጄ ነው አለችው። ታዲያ ለምን ለእኛ አትደውይ? ለምን አታማክሪንም ነበር? አብረን እንሄድ አልነበረም እንዴ? አሁን የት ነሽ ያለሽው ንገሪኝና ልመጣልሽ ነው ሲላል፣ ዳዊት አይ እየተመለስኩ ነው እየመጣሁ ነው አለችው። እና በቃሽ እጠብቅሻለሁ አውቶቡስ ተራ ላይ አላት። ከዛ ሳሩንም ለማብሳ ልትወጣ ስትል ሳሚ ያገኛት የት ልትሄጅ ነው? ሳሩን አላት። ስራ። በዚህ ሰዓት ስራ አለችው? ስራ ነኝ ካልኩኝ ስራ ነው ዳዊት ጠንት ሳሚ አለት። ከዛ ዳዊት ደግሞ ሊቀበላት ህይወትን ሊቀበሏት ሄደው ነበር ህይወትን ለመቀበል ሩታና ዳዊ ሲሄዱ ሳሩን በትልቅ መኪና ውስጥ ገብታ እራሷን ወደታች አድፍጣ ቦታውን ላይ ሆና ልክ እሷን ህይወትን ስታግታት ሲያው ህይወት ደግሞ በጣም ትጮሃለች። በመጮች ሰዓት ግ አምልጣ ሩቲና ዳዊት ደርሰው ህይወትን እንግዲህ ሩታና ዳዊት ደርሰው አስጥለዋታል ማለት ነው። ቀጣይ እንግዲህ ምን ይከሰታል? አብረን እንከታተላለን። በሰላም ሆኖ